ጽናትን እንትን ያላት እንደዛ ሞት ኩል ሸር ኩል ሲላት የነበረው በዚህ ልክ ሆኖ ቀረ። በቃ እኔ በጣም አዝኛ ያለው ውድ ቤተሰቦች ማለት ነው። በዚህ ልክ ጽኑዬን መጉዳት የለበትም ነበር ማለት ነው። እሱ ግን ሰባብሯታል ማለት ነው። የኔ መልካም ጽናትዬ ዬ ምንም ማድረግ አይቻልም። የኔ ውድ እህት ማለት ነው። እኔ እንጃ ስለ ጽናት። እኔ ኤፍራታና ጽናትን ሳይ በጣም አዝናለሁ ማለት ነው። ሚስኪኔ የጫውቃ ነበሩ፣ ግን ዛሬ ላይ ሰባበራቸው ማለት የሰባበራት ነው ማለት ነው። ጽናት እንደ ዛሬ ልቧ ተሰብረ አቅም በጣም አዝናለች ማለት ነው። ምክንያቱም ያዘነችው ለምንድን ነው? ያን ሁላ ጊዜ አብረው አሁንም ደግሞ ሰራተኛ እያለ እንዴት በሰራተኛ ላይ ትመጫለሽ? እያለ ግድሙ ጭጭ ብለሽ አንቺ እንሻለሽ ስለዚህ አልፈልግሽም ከህይወቴ ብን ብለሽ ጥፊ እያላት ነው ማለት ነው። ጽናትን ግን ኪራ ነብስ አይማርም፣ የምሬ ነው የምላችሁ፣ ነብሱ አይማርም ማለት ነው። እንዴት እንደዚህ ይላታል ማለት ነው። ጽናት እኮ የኛ መልካም ምንም የማታቅ የኛ ጨዋ ምክንያት ማለት ነው። ግን እሱ እንደዚ የሚያደርገው ነገር እኔ በጣም አናዶኛል። በጣም እያበሳጨ ነው ማለት ነው። በዚህ ልክ መሰባበር የለበትም ነበር ማለት ነው። ጽናትም ግን እሱ ምንም አሁን ላይ ግድ አይሰጠውም ለምንም ነገር ግድ አይሰጠኝም ብሏል ማለት ነው። ለምንም ነገር ግድ አይሰጠውም። እውነትም በቃ ቤቲ አሁን ላይ ደስ ብሏታል። ስለቴ የሰመረ እያለች ነው ቤቲ ማለት ነው። ለምን በዚህ ልክ በዚህ ልክ እንደዚህ አድርጋታለች፣ ልቧን ሰባብራታለች ማለት ነው። በተራዋ ደግሞ እንግዲህ ቀስ በቀስ ትደርስበታለች ምን እንዳስነካች ሁሉ እደርስበታለሁ እያለኝ ነው። ግን አሁን መሯታል፣ ከዚህ እንድትሄድ ነገራት ጽናትን ማለት ነው። ሁሉም እነ ሀናም እንደገናም ደግሞ ሁሉም እንትናን ኪራን እየተቆጡት ነበር ማለት ነው። ናሆሚም እንደዚሁ እየተቆጣው ነበር ማለት ነው። ያ ሁሉም እየተቆጡት ነው ኪራ ወደ ራስ ተመለስ እንዴት ወደ ቤት ትመለሳለ ይህን ሁሉ እንኳ አድርገኝ ልጃችንን ገላብን እንኳ ስትለው ጽናት እንደዛ ብላ ስትለው ምንድን አላት የእሷ ያለፈ ነገር ነው ስለዚህ ያለፈው ወደ ኋላ ትተው የወደፊት ህይወታችንን እየመራን ነው ስለዚህ አጨቅጭቂ ብሏታል ማለት ነው በዚህ ልክ እንደዚህ ማለቱ ደግሞ ለእኔ በጣም ከባድ ነው ማለት ነው አናዶኛ ለሆነ ለመናገር በጣም ነው ያናደደኝ በዚህ ልክ በዚህ ልክ ማናደዷ በዚህ ልክ እንደዚህ ማረጓ በጣም ሁላችንን የማናዶናል ማለት ነው። ምክንያቱም እንደዚህ ማረግ አልነበረባትም ማለት ነው። ቤቲም ቤቴ ልክ ልክኛ ናት። በእርግጥ ግን ጽናትም አሁን ደግሞ ራት ሊጋብዛት ይዟት ሲሄድ ተዋል አን ይሄማን ሊሆን አይችልም የሆነ ነገር አስነክተው ነው እንጂ እያለች ነበር ከዛው የኔ ፍቅር የኔ እንትን ሲባባሉ ጽላት በጣም እየተራቀቀ ነበር ማለት ነው። ተከታትላ ሄዳ ነበር አብራ ማለት ነው። ግን እንደዛም ሆኖ አልተሳካም። መሀል መንገድ ላይ ሲደርሱ ግን ከህይወት ውጭ ልኝ አልፈልግሽም ብሏታል ማለት ነው። እኔ አንቺን አልፈልግሽም የራሴ ህይወት አለኝ። ምንድን ነው ከኔ የምትፈልጊው? እያላት ነበር ማለት ነው። ጽናትን በጣም አዝናለች ማለት ነው። እኔ ለራሴ ያዘኛለሁኝ። እንደ በዚህ ልክ ልጅቷን ሰባብሮ ጣላት እኮ ውድ ቤተሰቦቼ ማለት ነው። አይኪራ ግን ነብስ ሃይማር የሚያምር ከባድ ነው ለጽናት እንደዛ፣ ልነጠፍልሽ እንዳላላት፣ ልሞትልሽ እንዳላላት አሁን ላይ እንደዚህ መሆኗ ደግሞ በጣም ከባድ ነው ማለት ነው። እንደዚህ ልሞትልሽ ሄርኩልሽ ሲላት እንዳልነበረ አሁን ደግሞ እሱ እንደማይወዳትና እንደማይፈልጋት ነው የነገራት። ግን አስፈራርተው እንደሆነ በእርግጥ አውቃለሁ ይህን

ጽናትን በጣም ይጎዳስ እንደ ዛሬ ደግሞ ጎርቷ ታያቅም ማለት ነው። ጽናት ዛሬ ተጎርታል፣ ልቧ ተሰብሯል ማለት ነው። ለሱ ብላ ብዙ ነገር ሆናል ማለት ነው። ግን አሁን ቦታሽን ወቂ፣ ቦታሽን ማወቅ አለብሽ እንዴት ወዴት እያለ እየነገራት ነው ማለት ነው። በዚህ ልክ ደግሞ እሷ በጣም አዝናለች ማለት ነው። እሷ ደግሞ እንዴት እንደዚህ ስትሆን ማየት አልፈልግም፣ ምንም ቢሆን እንደዚህ ስትሆን ማየት ስለማልፈልግ አያስችለኝም ብላለች ማለት ነው። ሁሉም እነ ሀና እንትን እየመከሩት ነበረ፣ ግን እሱ ሊታረም አልቻለም ማለት ነው። እሱ የሚፈልገው ምንድን ነው? አሁን ላይ ቤቲ ነው ያ። ቤቲ የሆነ ነገር ስላስፈራራችሁ ለዛ ይመስለኛል ወጥሮ የያዛት ። እሷንም እንደ ሰው ብናደርጎ የሚያጠፋ ነገር ያጥፋ ተፈረላ፣ ቤቲ ታልጠፋች የጽናት ሕይወት ምንም መስመሪያ የለውም። ውድ ቤተሰቦች ማለት ነው። እውነት ለመናገር ጽናት የኔ መልካም የኔ ደርባባ ማለት ነው። ስነ ስርዓት አንተ ኪራ ማለት ነው። ኪራ ስርዓት ክንያዝ ስርዓት ክንያዝ ስርዓት ክንያዝ። እንዴ፣ አበዛው የምር አበዛው። ኪራ ማለት ነው። ከዚህ በላይ እንዴ ጎዳት፣ ስንት አመት በጣም ጎዳት እኮ እንዴ እንቢ ብላው ብላው ብትቀርሽ ይሻል ነበረ። እንደዛ ለምኖ ልነጠፍልሽ ልሞትልሽ ለሞትልሽ እንዳላላት ማለት ነው። አሁን ላይ ደግሞ እንደማይፈልጋት እንደማይፈልጋት ነው እየነገራት ያለው ማለት ነው። ግን በዚህ ልክ ደግሞ ጽናት እየተጎዳይ ነው። ጽናት በጣም አዝናለች ማለት ነው። እኔ ራሱ ዘኝ ያለው ውድ ቤተሰቦች መሆን የለበትም ሲጀመርም ማለት ነው። እንዴት እንደት እንደዚህ ሊሆን ቻለ? በፍጹም በፍጹም ውድ ቤተሰቦች ማለት ነው። እንደ ሂጂ አልፈልግሽም፣ ከዚህ በኋላ አንዴ ሰባበራት እኮ መሩም ያው እንግዲህ ይቺ አበጀሽ ቃ ደግሞ ሰራተኛዋ ጋ የሆነ ሚስጥር እንዳላት እንትን መጠርጠር አለብን እያሉ ነው ማለት ነው ሲመስለኝ። ቤቲ በጣም ትጮህባታለች እኮ ትላለች፣ ጽናትም ማለት ነው የሆነ ነገርማ አላቸው ቤቲ በጣም ትቆጣታለች፣ ትጮህባታለች እያለ ነበረ። ግን በጽናት በኩል ይሁን የሳስበው በጣም ስሜቷን ገልቦታል ማለት ነው። ይሄ ኬራ ግን ስርዓት ይኖርህ ማለት ነው። እንዲ ወደ ነፈሰበት አትንፈስ እንደ ነፈስ ካውሮ ንፋስ ማለት ነው እና ጽናትን አትጉዳት። ጉዳት ማለት ነው መጉዳት የለበትም ውድ ቤተሰቦቼ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቲ በይ።